ያሉትን ፋይሎች መዘርገፍ እንቻለን። አንዱን ፋይል ከዘረገፍነው በስርዓት ነገ ነው የሚፋቱት። እቺ ደግሞ የሆነ መተት መተት ስላላት እንዳለ የመዳም ቅመምን እንዳለ ገስታ አቤት! ዛሬማ አጠባይን እቀጥላለሁ። ጋይስ ላይክ ሼር ሰብስክራይብ እያደረጋችሁ ሆ እናንተ ነጌ ነው የሚፋቱት፣ የቀረውን ፋይል ካወጣን ነ ኦኬ። የእናንተውማ እደርስባታለሁ። የወጠጤዎቹን ችግር የለብኝም። አንቺ ሴትዮ ምንድን ነው በዚች ህፃን ልጅ አልወርድም አልሽ? እዛ የሀያ አንድ አመት ልጅ እኮ ናት። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቻላ ቤተሰቦች እንዴት ናችሁ? ልጅ በእያላችሁ ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ እስከ ከመጨረሻ ተከታተሉኝ። አይለፍላችሁና ላይክ ሼር ሰብስክራይብ አድርጉኝ። አዎ አድርጉኝ። የእውነቴን ነው የምላችሁ። በቅርቡ 10 ሺህ አስገቡኝ እና ትናንትና እንግዲህ ሮታዬ ፋይል ይዛ መታለች። በመቀጠል ደግሞ ያው ኤፍሬም ቅንብር ነው ብለዋል። በነገራችን ላይ ጋይስ ፎቶሾፕ ያመጣሉ ብዬ በሆነ ቤተኔ ኮምች ያለው ጋይስ የምሬን ነው የምላችሁ በእንትና በቀለሙ ቤት ሌላ ደግሞ በውስጥ መስመር ራሱ አውርተንበታል። በዚህ ጉዳይ ፎቶሾፕ ይመጣል ጠብቁ ብዬ ነበረ። ፎቶሾፕ መጣ። እንግዲህ ይኸው አብርሽ ፎቶሾፕ ነው ቅንብር ነው እያለ ነበረ። እና እኛ የምናወራው ማለት ነው በውስጥ መስመር የምናወራው፣ እናንተ መንፈስ ናቸው የምትወስዱት ምንድን ነው እናልባንያው ፎቶሾፕ ነው እያለ ነበረ አብርሃም አብርሃም ደግሞ እንደማያደርገው አውቃለሁ እኔ። እና እነዚህ ወጠጤዎች ደግሞ እንግዲህ ያው ነገ ነው የሚፋቱት ያንን ሁሉ ፋይል ካወጣን እያሉ ነበረ። እውነታችሁ ነው ወላሂ? በሉ እስኪ ረ ማሉልኝ። በየትኛው ሃይማኖት ይሻላችኋል? መሃላው ልምረጥላችሁ እንዴ? መቼም ትምላላችሁ እኮ እናንተ። ነፍሳችሁ እኮ አይማርም ነፍሳቸው አይማርም። ብቻ ልጅቷ ደህና ናት እንጂ ሌላ ነው እና አሁን ጀገን ስላለች ያናክል አያሳስበኝ። ምን እንደ ቆፍጠን ያለች እኮነተ ሩታዬ። እንደ ቆፍጠን ነው እንደ ቆፍጠን በቃ ጀነን እንዲህ ነው በቃ ሩታ የምትባሉ አቺ ናት ማለች ነው ድሮ አልቃሻ የነበረችው ዛሬ ላይ አልቃሻ አይደለችም፣ እና ይሄ ነው የምንፈልገው፣ የኔ ውድ ማለት ነው። ወልደሽ ደግሞ ለመሳም ያብቃሽ። ሌላ ደግሞ እንግዲህ ሲ ልጅ ያስገባኋትን ያው ራሴ ፎቶ አይለጠፍኩት እንጂ ሩታ ላይ የጻፈችው በጣም መጥፎ ነገር፣ የሴተኛ አዳሪ ብላ ጽፋበት፣ እንግዲህ ቪዲዮ ሰርታ መተት ወይም ደግሞ ብቻ ብዛ ለምን አረገዝሽ ለምን ልታረግሽ ይሄድሽ፣ አንቺ በሰው ዘርፈሽ ምናምን ብላ እንግዲህ ቪዲዮ ሰርታባት አለች ማለት ነው። በነገራችን ላይ አንቺ ልጅ ማለት ነው ልጅ አይደለሽም፣ ሴትዮ የምን ልጅ ነው የእኔ እናት፣ የምን ልጅ ነው እንዴ? አንቺ ልጅ ልጅ አይደለሽም ሴትዮ ማለት ነው፣ ግብዳ ሴትዮ፣ ትልቅ ሴትዮ። የሀያ አንድ ዓመት ወጣት ስትሳደቢ ትንሽ አታፍሪም? እንኳን አንቺ ትልቋ ሴትዮ፣ እኔ ራሱ ማለት ነው የአስር ዓመት የአስራ አምስት ዓመት ልጅ ልሳደብ አልችልም እንዴ ፈንቀቻለስ። ምክንያቱም አደርስ ነበረ በጊዜ በወልድ የአስራ አምስት ዓመት አደርስ ነበር እንዴ ር አላደርስም አላደርስም። ግን ቢያንስ በቃ አልሳደብም ለማድረስ ወይም ደግሞ ጉድ ጉድ እል ነበር ይሆናል። አይታወቅም አይታወቅም። እና እንደዛ ነው እላችኋለሁ። ትላንትናም እንግዲህ ያው በሰራሁት ቪዲዮ ኤፍሬም በሰጠኝ መረጃ ቪዲዮ ሰርቼ ነበረ። ኮሜንት ስር እኮ እናንተ እኮ ነብሳቸው አይማርም እኔ እኮ ፈታ አልኩኝ። ጋይስ እኔ እንደምትሰድቡኝ እኮ አውቅ ያለ ኮሜንታቸው ራሱ አላየሁት ነበረ የብረተብዳችና እኔን ችግር የለብኝምና ስደቡኝ ስድብ ፈቅጄላችኋለሁ። በነገራችን ላይ እኔን ለመስደብ ማለት ነው። ነገር ግን አብርሽ ነሩታ አትሳደቡ እንጂ እኔን ለመስደብ እኔ ፈቅጄላችኋለሁ። ተሳደቡ፣ እንደ ቤቴ ቤታችሁ ነው። የምሬ ነው የምላችሁ። ቻና ሌላ የፈለገች አንቺ አንቺ ቅንቅናም፣ አንቺ አሮጊት፣ ይድፋሽ፣ ድፍት ያደርግሽ፣ ይዝጋሽ፣ ሚዘጋ ነገር ይዝጋሽ። ተሳደቡ። ይሄ ነገር ብቻ ግን በወጣሽበት ያስቀርሽ። አንድ ብልግና ቃላት አትሳደቡ እንጂ ማለት ነው። ሌላኛው ነገር እኔ ፈቅጄላችሁ የፈለጋችሁትን ነገር በሉ። አንቺ የሰማን አምስት አመት ዓመት አሮጊት እና በቲክቶክ ሰፈርም ሰድባችሁኛል አሉ እኔ እኮ ቲክቶክ አለ ደም ባይዘው ቲክቶክ እኮ አልከዳደረም አታውቁም እንዴ እኔ ተነግሮኝ ነው ኮሜንት ስራ አንቺ ቲክቶክ እኮ አጠቡሽ ተባልኩኝ እና እኔ ቲክቶክ አልመጣም በመነገራችን ላይ እኔ መረጃ ተሰጥቶኝ ነው የምሰራው እንጂ እኔ አንድ ቀን በራሴ ሰርቻ አላውቅም። ከዚ በኋላ ደግሞ መረጃ አልሰራም። የምሬ ነው የምላችሁ፣ አልሰራምም እና ከተቀየማችሁ ደግሞ በጣም ይቀርታ። ሲጀመር ለእናንተ ብዬ ሳይሆን ለራሴም ጥሩ አይደለም እንደዚህ አይነት ነገር። እና ከዚህ በኋላ አከሌ አይመታዋል፣ እንደዚህ አድርገዋል፣ እንደዚህ ብለዋል ብባል፣ ራሱ ሰርጋቸው ራሱ ነገ ነው ብባል አልናገርም። የምሬ ነው የምላችሁ እና አልናገርም። የሚመጣው ሌላ ነው፣ በዛ የሚደረገው ሌላ ስለሆነ ከዚህ በኋላ እኔም ራሴም እጠነቀቃለሁ ማለት ነው እና ከመሳደብ ክፈልጋችሁ ሰዎቹ ግን ተሳደቡ። የመሬት ነው ብላችሁ እንዲፈቅጅ የላችኋለሁ። አንቺ ቀንቅናም፣ አንቺ አሮጊት ድፍት ያደርግሽ፣ የሚደፋ ነገር ይድፋሽ፣ የሚዘጋዘን ነገር ይዝጋሽ። አንቺ የሰማን አምስት አመት አሮጊት ነች በሉ እና ኮሜንታችሁ ደግሞ የሆነ ቤት ሄጅ፣ ቤትሽ እኮ ዛሬ ኮሜንትሽ ላይ ፈታ አልኩኝ ስባል፣ እንዴ ምን ጽፈው ነው ብዬ እንደምትሳደቡስ ለማቅ በቃ አሁንም ዛሬ እንትን ይላሉ ብዬ ዝም ብያችሁ ነበር። ጋብቼ ሳይ በሳቅ ሆዴ ቆሰለና ወጣሁ። ብቻ በስራ አይነ እንዳልባረር ምክንያቱ በጣም ስለሳቁ እና ቤቲ ቤትኩም። ለማንኛውም እናላችሁ ዘምዘም ጎራጌዋ በጣም እየተሳደብሽ ነበረ። ወጥ ረግጠሻል። እቺ ልጅ የበደለችሽ ነገር የለም፣ ያደረገችሽም ነገር የለም። ሴተኛ ዳሪ ስትይ አንቺስ ምንድነሽ የኔናት ምንድነሽ? አንቺ እስኪ አንድ ቀን ስለ ሕይወት ታሪካችሁ ተናገሩ እ ተናዘዙ እስኪ ስለ ሕይወት ታሪካችሁ ለምሳሌ ፍቅረኛም ኖሯችሁ ባለትዳር መሆናችሁ ልጅም ኖሯችሁ እስኪ ተናዘዙ፣ ተናዘዙ እስ እውነተኛው ነገር ፈጣሪችሁ ለምትፈሩ ከሆነ እውነተኛው ነገር እስኪ ተናዘዙ። አሁን ዘምዘም ብትናዘዥ ማለት ነው። የምር ግን ዝም ብለ እንደዚህ የሆነ ነክታችሁት ወይም ደግሞ ስሙን ጠርታችሁት አንድ ሰው የሚናዘዝ ቢሆን እያንዳንዱ ቅሌቱ በየቤቱ ማለት ቅሌቱ ነበረ የሚናዘዘው የምሬን ነው እና አንቺ ደግሞ ዘምዘም አንቺ ራስሽ እኮ በንጋሊ አግብተሻል እኮ የምርንም ብለሽ አግብተሻል። በንጋሊ አግብተሻል እና እኔ የኢትዮጵያ ወንዶች አላገባም ብላ ደግሞ ስት ነበሩ ሶስት ነው አራት ነበሩ። ራስሽ በራስሽ አፍ ተናግረሽ በቪዲዮ አሳይተሽን ለዛውም፣ እንደዚህ እጁ ብቻ ነበረ ስታሳይነ ነበረው። አልጋ ላይ ያሳየሽን ባለፈው። የምር ጋይስ የምርንም ብላችሁ ወላሂ ያሳይታለች እጁ አልጋ ላይ የብረድ ራጭ ወይ የበራጫው እና አንቺ ወራዳ፣ አልጋ ላይ ተኝተሽ ይኸው ባሌ እዚህ ጋር ተኝተዋል እኔ ተነስቼ ነው ስራ ሊሄድም እና ብቻን እናላቅልሽም ቁጭ ብለሽ ላይ ብላይ ባልሽ አሳይሽን። ለዛውም በጋ ላይ አንቺ ወራዳ፣ አንቺ እኮ አሁን ሴተኛ ዳር የምትባሏ ወታ ከወንዶች ጋር የምትንዘላዘሩ ዋናም ሳታገባ ዝም ብላ ሜዳ ለሜዳ ካኬ ዘራፍ፣ ያዙን ልቀቁኝ የምትልናት ሄዳ ሄዳ የምትጋደም ሴት ምናምን አንቺ ያለሽ አይደል አባትሽና እናትሽ በንጋሌ በንጋሌ ያገባሽ አሁን በንጋሌ ምን እንደሆነ ራሱ የማያውቁ፣ በኢትዮጵያ ሆን አሁን በንጋሌ ፊሊፒን፣ ስሪላንካ የት ያውቃሉ? የኢትዮጵያ ሰዎች አያውቁም። ምን ራሱ አላውቅም ነበረ። እዚህ ሀገር ከመጣሁ በኋላ ነው የኮተት ሀገር ያወቁኝ ሁሉ ሀገር ማለት ነው። እና አያቁም። አሁን አንቺ በንጋሌ አሁን እንዳገባሽ ያውቃሉ ማለት አብረሽው እንደምትኖሪ ማለት ነው። እና ሩታዬ እኮ ያው ሞታ ተገነዛ ትበልጥሻለች። ደግሞ መተት መተት መተት መተት መተት የሚል ነገር አብዝተሻል። መተት በነገራችን ላይ እራሱ የሚያደርግ ሰው ነው በሌላ ሰው የሚፈርደውና እቺ ልጅ ምን ታቀልሻለ? ሲቀጥል ደግሞ እናቷ እራሱ መተተኛነት ብለሽ ታወራለሽ በየቦታው አጭ፣ እናት ወይ ተቀጣለሽ፣ በተቀጠሩ ነበር። እኔ እኮ አንቺ ላይ ልመለስ እራሱ አልፈልግም ነበር የምር። እኔ አንቺ መናገር አልፈልግም አልፈልግም ነበር ለምን ታስለምጂኛለሽ? በጣም መጥፎ ንግግር ስለምትናገሪ የብልግና ጥግ በነገራችን ላይ ቻናል እንደሚዘጋ ታገኝ አታቂ፣ እኔ እኮ የሆነ ቀን ብልግና ብዬ ብቻ ጽፌ ማለት ነው። አሁንም በዚህ ብቻ ጉድ እንዳያረገኝ በንግግር የራሱ እና እንትን አለኝ ጽፌ የሆነ ርዕስ አርጌ የንትና የነ ዳኒና የኛ ግሬስ ፋሚሊና ሮያል ፋሚሊ ከተጣላ ጊዜ ያንን ርዕስ ተጠቅሜ እኮ ዋርኒንግ ልኮብኛል ዩቱብ ራሱ ማለት ነው። ወላይ እና አንድ ግን ደግሞ አንቺ ድብን ያደርግብሻል። ታያለሽ። ምን አለች በኝ ሶስት ጊዜ ከመጣብሽ ደግሞ ያው ቻናልሽ ይዘጋል። የመጨረሻ ስቴፕ። ትናትና አርፈሽ ብትቀመጫ አይሻልሽም እንዴ? ከፈለጭልሽ እኮ መንገድ መንገድ ተከፍቶለሻል። እያንዳንድ ሸቅ ዝም ብለሽ ስሪ እንጂ አፋችሁን እንደዚህ አትካፈቱ። የምር ግን እኔ አጥባችኋለሁ። እኔ አሁን ኮሜንት ስር የግሬስ ፋሚሊ መተው፣ እኔ የሚሰድቡኝን አይደለም በግሬስ ፋሚሊ ራሱ ብትኖሩ ሁለቱን ልጆች የምትሳደቡ አጥቤ ጨምቄ ነው። ልመጂ በደንብ ብሰርተሽ አብዩ ቆፍጠን በይ፣ የሆነ ጀነን በይ፣ ልብስ ቀያይረሽ ታጥበሽ ምናምን የሆነ ዝፍዝፋት በይ። በቃ ትቶሽ ይሄዳል። ትቶሽ ከሄደ የአበሻ ወንድ አታገኝም። ምክንያቱም ይሄንን ወንድ ገብቶ ወጥቶበታል። እንዴ አላስ፣ ማን ይፈልጋል? ማንም አይፈልግም። አበሻ እኔ አሁን መጥፎ ነገር መናገር ሳልፈልግ ተናግሩኛላችሁና ሩታየ ምንም ነገር ያደረገችው ነገር የለም። ሲቀጥል ደግሞ ዝም ብላችሁ ይሄ አሁን አብርሽና ሩታ ይለያያሉ ወይም ደግሞ የሆነ ነገር ይፈጠራል፣ ይሄንን በቃ ፋይል ወጥቶበታል ይሄ ልጅ ትቷታል ትቷል ይሄድ ነው ምናምን ብላችሁ የምታስቡ ከሆነ ተሳስታችኋል። ይሄን ይነቱ እንዲህ ይሄ የኖርንበት ወይም ደግሞ ያለፍንበት ነው እና በነገራችን ላይ ሼር ተደራርገዋል ጋይስ። ጉድሻ ላይ አላየሽ አትሉኝም። እኔማ ማታ ስድስት ሰዓት ነው ያየሁት እና ምንድነው አስብዬ ስራ ከጨረስኩ በኋላ መኝታ ክፍል ስገባ ስልኬን መጎርጎር ጀመርኩ። ሼር ያደርጋለች ነፃነት። የአብርሽ ቪዲዮ የአብርሽ ቪዲዮ እውነቴ ነው ምላችሁ እንትኑ ፋይል ወጣበት የተባለው ቪዲዮ እንግዲህ ሼር አደረገችው። የጉድ ሀገር! እኔስ ጉዴን አላየውም። ለማንኛውም እኔ እናንተ ከምትሰዳደቡ ሰዎች ጋር የምተታጠበው እንጂ ከኢትዮጵያው ሰዎች ችግር የለብኝም። እና ለማንኛውም ሰላም ሆኖልኝ።